ለየት ያለ ቪዲዮ ይዘንላችሁ መጥተናል። እንግዲህ በዛሬ ቪዲዮያችን የእንቁላል ማስፈልፈል ስራን ብንሰራ ምን ያህል ትርፍ እናገኛለን የሚለውን በደንብ አድርገን እንመለከታለን። የእንቁላል ማስፈልፈል ስራ እንግዲህ እንቁላል አስፈልፍሎ ጫጩት አድርጎ መሸጥንም ያካትታል። ጫጩት አድርጎ መሸጥ፣ ጫጩት ተረክቦ ቄብ አድርጎ መሸጥ ባለፈው ቪዲዮ ሰርች ሰርችላችሁ ነበረ። ቪዲዮን ማግኘት ለምትፈልጉ ከታች ያስቀምጥላችኋለሁ። የዛሬው እንግዲህ ቶፒካችን የሚሆነው እንቁላል ማስፈልፈል ይሆናል። ሰላም ጤና ይስጥልኝ። ውድ የሮ ፋርምስ ሚዲያ ተከታታዮች እንደምናላችሁ፣ እኛ በጣም ደህና ነን። እንቁላል ማስፈልፈል በሶስት ወር ውስጥ አራት ዙር አንድ ሺ ጫጩቶችን ብናስፈለፍል በሶስት ወር ውስጥ አራት ሺ ጫጩቶችን ማስፈልፈል እንችላለን። የሚያስፈልጉት ካፒታሎች ምንድን ናቸው? አንደኛ የመጋዘን ክራይ ነው። የመጋዘን ክራይ እንግዲህ፣ ዘመኑ የቴክኖሎጂ ነው። እኛም ይህን በመጠቀም ኦንላይን ስልጠና ይዘንላችሁ መጠናል። ኦንላይን ስልጠናው የተለያዩ የእንቁላል ዶሮዎች አረባብ፣ የስጋ ዶሮዎች አረባብ፣ የጫጩት አስተዳደግ እንዲሁም ደግሞ የተለያዩ የእርባታ ላይ አስፈላጊ ናቸው ብለን የምናስባቸው ባለሙያ ያደርጋሉ እርባታን ወደ ተሻለ ነገር ወደ ተሻለ እና ወደ ዘመናዊ ይቀይራሉ ብለን ያሰብናቸውን ነገሮች አካተን ስልጠና ጀምረናል። ከዚህ በፊት 19 ዙር በአካል ስልጠና እንታወቃለን። እንግዲህ አሁን ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ ሰዎች፣ እንዲሁም ክልል ከተሞችም የምትገኙ የተለያዩ ሰው የተለያያችሁ ደንበኞቻችን ባላችሁበት ስልካችሁን ብቻ በመጠቀም የትራንስፖርት ወጪ፣ የአልጋ ወጪ እንዲሁም ደግሞ አዲስ አበባ ውስጥ መታችሁ የምግብ ኮስት፣ የተለያዩ ኮስቶች ሳይ አጠቋችሁ ወይም ደግሞ ሳይኖሩባችሁ ቤታችሁ ብቻ ስልካችሁን በመጠቀም ኦንላይን ስልጠና መሰልጠን እንደምትችሉ በታላቅ ደስታ እንገልጽላችኋለን። ኦንላይን ስልጠናው ብቃት ባላቸው አሰልጣኞች እንዲሁም ደግሞ በተለያዩ ጥሩ ጥሩ በሆኑ ፒዲኤፎች የታገዙ ናቸው። ስለዚህ ስልጠናውን መመዝገብ ለምትፈልጉ ከታች ባለው ስልክ ወይም ደግሞ በ0929155842 እንዲሁም ደግሞ በ0964344590 ላይ እየደወላችሁ ተመዝገቡ። በኦንላይን ስልጠና ብቁ ሁኑ። ሮፋርምስ የ ለማጥራት መገኛ መጋዘን የምንሰራበት የስራ ቦታችን አዲስ አበባ ውስጥ አስራ አምስት ሺ ልናገኝ እንችላለን። ክልል ከተሞች ደግሞ አስር ሺ ብር ልናገኝ እንችላለን። ሌላው ሰራተኛ ነው። ሰራተኛ እንግዲህ አንድ ሰራተኛ በወር አምስት ሺህ ብንከፍለው ለዛ ሰራተኛ በአማካኝ እንደዛ ስለሆነ የሚከፈለው ብለን ነው። ከዛ ሊጨምርም ሊቀንስም ይችላል። እሱ እንደናንተ ድረድር ነው። ነገር ግን እኛ ባወጣ ነው አሁን ባለው ሰራተኛ አንድ ሰራተኛ በወር 5000 ብን ብንከፍለው ለሶስት ወር ወር 15000 ይሆናል ማለት ነው። ሌላው ትሪ ነው። ትሪ ማለት ጫጩቶች የሚበሉት በትሪ ስለሆነ ወደ ፊደር ስላል ማሄዱ ቀጥታ በትሪ 20 ትሪ ያስፈልገናል። ሌላው ድሪንከር ነው። ድሪንከር 15 ድሪንከር ያስፈልገናል። መጠጫ 15 ያስፈልገናል። እንዲሁም ትሪ ደግሞ 20 ያስፈልገናል። አጠቃላይ የመብያውን ነው የመጠጫው 22175 ብር ያስፈልገናል ማለት ነው ለዚህ ሌላው ጉዝጓዝ ነው። ጉዝጓዝ እንግዲህ በደንብ ዶሮች ጫጭቶች እንዳይበርዳቸው እንዲሁም ለሌሎች እንትኖችም እንዳይጋለጡ ጉዝጓዝ ግዴታ ነው። ስለዚህ ይህ ጉዝጓዝ ያስፈልገናል። እንዲሁም የጥንቃቄ አልባሳት፣ የጥንቃቄ አልባሳት ጫጭቶች ላይ እንዲሁም በደንብ ፎከስ አድርገን ልጆችም እንደመሆናቸው ቶሎ እንዳይሞቱብን እንዳይቀጩብን በጥንቃቄ የጥንቃቄ አልባሳቶችንም መግዛት ያስፈልጋል። ዶሮ ቤታችንም ስንገባ የጥንቃቄ አልባሳቶችን በማድረግ በጥንቃቄ መግባት ያስፈልገናል ማለት ነው። ሌላው በርሜላ ያው እንደሚታወቀው በርሜል ለውሃ መቅጃ ያስፈልገናል። ስለዚህ ለእነዚህ አስራ ስምንት ሺህ አምስት መቶ ብር ይዘንላቸዋል። ለጉዝጓዝ ለጥንቃቄ አልባሳት እንዲሁም ደግሞ ለጥንቃቄ አልባሳት እንዲሁም ደግሞ ለበርሜል ማለት ነው። ሌላው ስልጠና ነው። ስልጠና ላይ እንግዲህ እኛ ከምንተቃድሶ ስልጠናዎች መካከል የጫጩት ዶሮ አያያዝንም ይጨምራል። የጫጩት ዶሮ እንዴት ይያዛል? እንዴት እንመግባቸዋለን? ምን ያህል ለሚመገቡት በምን ያህል እድሜያቸው ምን ያህል እየመገብናቸው ነው እድገታቸው እንዴት ነው የሚሆነው የሚለውን አጠቃላይ የጫጩት አያያዝ ስልጠና እኛ ጋር ማግኘት ትችላላችሁ። አሁን ደግሞ በኦንላይን ስልጠና መተናል። ኦንላይን ስልጠናችንን ማግኘት ለምትፈልጉ ከታች በምናስቀምጥላችሁ ስልክ ደውሉልን። ለዚህ ኦንላይን ስልጠና ይዘንላችኋል ማለት ነው። እንቀጥ ሌላው የእንቁላል መለያም ይባላል። የእንቁላል መለያ ማለት ፈርታይል የሆነ እንቁላል የምንለይበት ለምርት የሚሆኑ እንቁላል እና ለምርት የማይሆኑ እንቁላሎችን የምንለይበት ማሽን አለ። ስለዚህ ይህን ማሽን ፈርታይል እንቁላል የሆኑትን ለመለየት የምንጠቀምበት ማሽን ነው። ይህን ማሽን በአሁን ባለው ዋጋ ሰላሳ አምስት ሺህ ብር እናገኛለን። ስለዚህ ለዚህ ሰላሳ አምስት ሺህ ብር ይዘንላቸዋል። ሌላው ኢንኩቤተር ነው። ኢንኩቤተር ማለት ማስፈልፈያው ማለት ነው። ማሽኑ ማስፈልፈያ ማሽኑ ደግሞ ትንሽ ወደድ ይላል። ነገር ግን በጣም ጠቀሜታ ያለው የሚጠቅም ማሽን ነው። ይህ ማሽን ሶስት መቶ ዘጠና ሺህ ብር አሁን ላይ ገበያ ላይ እየተሸጠ ይገኛል። እኛ ጋም ኢንኩቤተርም እንዲሁም ደግሞ የእንቁላል መለያውንም ማግኘት ትችላላችሁ የእርባታ ግብአቶችን ስለምናቀርብ አጠቃላይ ኢንኩቤተርም እንዲሁም ደግሞ የእንቁላል ፈርታይል የሆነ እንቁላሎችን የምንለይበት ማሽን እኛ ጋር ማግኘት ትችላላችሁ። ሌላው ለአንዳንድ ነገሮች ጥቃቅን ወጪዎች ለምንላቸው ደግሞ አስር ሺ ብር ይዘንላቸዋል። ስለዚህ አጠቃላይ ኢንቨስትመንታችሁ የሚሆነው ሁሉንም ነገር አሟልታችሁ ከእንቁላል ውጪ ከጫጩቶች ውጪ ሁሉንም ነገር አሟልታችሁ ማሽኖቹን ገዝታችሁ አጠቃላይ ወጫችሁ የሚሆነው አራት መቶ ዘጠና አምስት ሺ አንድ መቶ ሰባ አምስት ብር አጠቃላይ ኢንቨስት ታደርጋላችሁ። ኢንቨስት ካደረጋችሁ በኋላ ዶሮዎቻችሁ ጫጩታችሁን እያወጣችሁ እየሸጣችሁ እንዲሁም ደግሞ ቄብ በማድረጋችሁ መሸጥ የምትፈልጉ ከሆነ ቄብ እያደረጋችሁ እየሸጣችሁ ትጠቀማላችሁ ማለት ነው ስለዚህ አጠቃላይ ኢንቨስትመንታችሁ ይሄን ይመስላል እናንተ ኮሜንት ሴክሽን ላይ አጠቃላይ ትርፋችሁን በምን እንድንሰራላችሁ እንደምትፈልጉ ኮሜንት አድርጉኝ ለምሳሌ ጫጩት አድርጋችሁ ጫጩቱን መሸጥን የምትፈልጉት ወይስ ወይስ ቄብ አድርጋችሁ ከጫጩት አሳልፋችሁ ቄብ አድርጋችሁ መሸጥን የምትፈልጉት የሚለው እናንተ ስሩልኝ። እኔ ከሁለት አንዱ መርጬ ቪዲዮ እሰራላችኋለሁ፣ አማካኝ ወስጄ እናንተ የምትፈልጉትን አማካኝ ወስጄ እሰራላችኋለሁ። የዛሬ ቪዲያችን ይሄን ይመስል ነበረ። ጫጩቶችን በማስፈልፈል ይሄን ያህል ኢንቨስት ታደርጋላችሁ ማለት ነው። እንግዲህ ትርፉንም ደግሞ እናንተ በፈለጋችሁት እኔ እሰራላችኋለሁ፣ ለዛ ዝግጁ ነኝ። የዛሬ ቪዲያችን የሚመስል ነበረ። እኛን ለማታውቁን ሮ ፋርምስ እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንዲሁም የእርባታ ግብዓቶች አቅርቦት እንዲሁም አሁን በጀመር ነው ኦንላይን ስልጠና እንዲሁም ደግሞ የሙሉ ፓኬጅ አገልግሎት እንድትጠቀሙ እንጋብዛችኋለን። እኛን ማግኘት ለምትፈልጉ በ0929155842 እንዲሁም በ0964344590 ላይ እየደወላችሁ እኛን ማግኘት ትችላላችሁ። እንዲሁም ቢሯችን ዓለም ባንክ 105 አደባባይ ወይም ደግሞ ኮልፌ ቀራኒዮ ወይም ለማርያም አለፍ ብሎ 105 አደባባይ እንገኛለን። ሁላችሁም ቢሯችንም ጎራ እያላችሁ በስልካችንም እየደወላችሁ መምጣት፣ መመዝገብ፣ አገልግሎታችንም ማግኘት ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበረ። እናንተ ኮሚንት ሴክሽን ላይ የምትፈልጉትን ጻፉልኝ። የደውሉ ምልክቷን በመጫን ደግሞ ሁሌም እኛ የምንለቀው ቪዲዮ ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። የዛሬ ቪዲያችን የሚመስል ነበረ። እስከ ሳምንት ቸረን።